በቻይና አንድ መኪና በጣም እየተነገረለት ይገኛል። ትናንት ከሰዓት በቻይና ሰዓት አቆጣጠር ከቀኑ 7 ሰዓት ላይ ለእይታ አቅርቦታል። የሚገርመው ነገር ግን መኪናው ከፐርሽ ታይካን እና ከፌራሪ ፕሮሳንጉ ጋር እየተወዳደረ ዋጋው ከነሱ በእጥፍ እጥፍ ማነሱ ነው። ሻዎሚ ዋዮ 7 መኪናው በቻይና ብዙ ነገሮችን የሰባበረ እና ብዙዎችን ያስደነቀ ነው። በሻንጋይ አውቶ ሾውም ሄዳችሁ ከተመለከታችሁ ይህንን መኪና ለማየት ትልቅ ሰልፍ ትመለከታላችሁ። ምክንያቱም መኪናው አዲስ ይሁን እንጂ በጣም ፌመስ የሚባሉ ነገሮችን ያካተተ መኪና ነው። ኢቭን መኪና ውስጥ ተቀምጣችሁ ጎ ሲቀድመን መልከት ትችላላችሁ። ምክንያቱም መኪናው ራሰ በረሃ ነው። የሰይፉ መኪና ሻዎሚ ዋዩ ሰብን። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ። እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገኝቻለሁ። ዛሬ ለምን በቻይና እንዲሁም በተለያዩ ዓለማት በጣም እየተደነቀ ስላለው መኪና አልነግራችሁም? ሻውሚ ዋዩ 7 መኪናውን በእርግጠኝነት ተወዱታ አላችሁ። ከምታውቋቸው ሌሎች መኪኖች አስደናቂ ነገሮችን በብዛት የያዘ ነው። እስካሁን እውነት ለመናገር በግል ደረጃ ይህንም መኪና አላየውትም ኢትዮጵያ ውስጥ ሲገባም አንዳንድ ነገሮችን እላችኋለሁ ምናልባት ከገባ ነገር ግን ዛሬ ከሰዓት በቻይና ሰዓት አቆጣጠር ከሰባት ሰዓት ጀምሮ ሁለተኛውን የመኪናውን ሞዴል ማለትም SUV መኪናን ለህዝብ ሊያሳየ መሆኑን አስመልክቶ እኔም ስለዚህ መኪና ሙሉ ነገር እንዲኖራችሁ ላስተዋውቃችሁ ወደድኩ ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ ሰብስክራይብ ማድረግ ብቻ ነው በፍቅር ነው የምጠይቃችሁ የተከበራችሁ የቻናሌ ቤተሰቦች የዚህ መኪና ማለትም የሻዎሚ ዋዩ 7 መኪና የመጀመሪያው ሞዴል ሴዳን ነበረ። ማለትም እንደነ ሱዙኪ ዲዛይር ቦዲታይፑ ሴዳን የሚባል ነበር። ሁለተኛውን ሞዴል ግን ቀጥታ ከሴዳን ወደ ኤስዩቪ ቀይሮታል። ይህ መኪና የመጀመሪያውን ሞዴል ኤስዩ 7 የሚባለውን ሴዳን ካስተዋወቀ አመት ሞልቶታል። የመኪናው ዋና ስራ አስፈጻሚ ሌጁን የተባሉት ግለሰብ የመጀመሪያውን ሞዴል ሴዳን በማድረግ የተጸጽቻለሁ ብለዋል። ምክንያቱም በቻይና ውስጥ የሴዳንና የኤስዩቪ መኪና ውድድር አንድ ሶስተኛ ነው። ማለትም ሴዳን አንድ ሶስት፣ ኤስዩቪ በጣም ብዙ ሰዎች የሚገዙት ኤስዩቪ ነው። ወደ ሀገራችንም ብትመጡ ኤስዩቪ መኪኖች በጣም ፌመስ እየሆኑ ነው። አነስ አነስ ያሉ መኪኖች ስትመጡም ደግሞ ኮምፓክት መኪኖች፣ ሃችባክ መኪኖች በጣም ይወደዳሉ። ሴዳኖች እየጠፉ ነው ማለት ይቻላል። ይህ ቢሆንም የሻውሚ ሴዳን መኪና ግን ብዙ ነገሮችን ሰባብረዋል። በጣም ብዙ ሰዎች ወደውት ነበር። ኤስዩ ሰበኑ በቻይና የመኪና ታሪክ ውስጥም በሁለት ሺህ ሃያ አራት ይህ ሴዳኑ መኪና በሃያ አራት ሰዓት ውስጥ ብዙ መኪና በመሸጥ ሪከርዶችን ሰብሮ ነበር። በነገራችን ላይ የቻናሌ ቤተሰቦች በተለይ ኤስዩቪ መኪኖች ወጣት ቤተሰቦች የሚይዟቸው መኪኖች ናቸው። ሴዳን መኪኖች ፋሽን አልፎባቸዋል። በተለይም ካያችሁ ምናልባት ኦልድ የሆኑ ሰዎች ናቸው ሴዳን መኪኖችን የሚይዙት። በእርግጥም ኢትዮጵያ ውስጥ እኛ እንግዲህ መኪና ለመምረጥ ብዙም እድል ባይኖረንም ነበረ ከስ ያሉትን መኪኖች ስንገዛ አሁንም ቢሆን ወደ ኤስዩቪ የሚጠጋግቡ መኪኖችን ለመግዛት ነው ብዙ ሰዎች የሚመርጡት። በተለይ ወጣት ቤተሰቦች ኤስዩቪ መኪኖች ምርጫቸው ነው። ይህ ታሪክ በቀጥታ ቻይናም አፕ ላይ ይደረጋል። ብዙ ሰዎች ኤስዩቪን ይወዳሉ፣ በተለይ ወጣት ቤተሰቦች የተከበራችሁ የቻናሌ ቤተሰቦች፣ ስለዚህ መኪና እስቲ የተወሰኑ ነገሮችን ልንገራችሁ ከዳይሜንሽን አንስቶ የመኪና ርዝመቱ 4999 ሚሜ mm ሲሆን ስፋቱ 1996 ሚሜ mm ነው። ቁመቱ ደግሞ 1600 ሚሜ mm ሲሆን ዊልቤዙ 3000 ሚሜ mm ነው። ምናልባትም ዊልቤዝ ምን ማለት እንደሆነ የማታውቁ ከሆነ ከጎማ ጎማ ያለውን ርዝመት የሚገልጽ ነው። በዚህም በጣም ረጅሙ መኪና ያስብሏል። ቁመቱም ጸዴ ነው። ርዝመት የምትፈልጉ ሰዎች በጣም ትልቅ መኪና ነው። በምስሉ ላይ እንደምትመለከቱት ይህ መኪና 220 ኪሎዋት ሞተር በፊተኛውና 228 ኪሎዋት ሞተር በኋለኛው ዘንግ ላይ ታገኙታላችሁ። በኦል ዊል ድራይቭ ላይ ማለት ነው። በአጠቃላይ 508 ኪሎዋት ማለትም 681 ኤች ፒ ማመንጨት የሚችል መኪና ነው። በጣም ትልቅ ነው። 681 እንግዲህ ከሌሎች መኪኖች አንጻር ብትመለከቱት በጣም የሚገርም እንግዲህ አቅም ያለው መኪና ነው። ምናቃት ቢዋይዲ ሲገል እንደምታውቁት 74 ኤችፒ ነው። እሷን ስንት መኪና ሊያመርት እንደሚችል ገምቱ ማለት ነው ስለዚህ ይህ መኪና ሌላ የሚያስደንቀው ነገሩ ምንድነው ፍጥነቱ በጣም አስደናቂ ነው ኢትዮጵያ ውስጥ የሚገቡ መኪኖች በብዛት እስከ 180 ኪሎ ሜትር በሰዓት ቢጓዙ ነው ይህ መኪና ግን 253 ኪሎ ሜትር በሰዓት መጓዝ ይችላል ይህም በጣም ትላልቅ ከሚባሉት የውድድር መኪኖች ጋር ራሱ ሊቀራረብ ጥቂት የቀረው መኪና ነው ኖርማል ማለት ነው ስለዚህ 253 ኪሎ ሜትር በሰዓት መጓዝ ይችላል ማለት ነው ይህ መኪና እንደነገርኳችሁ በኦል ዊል ድራይቭ አለው። ነገር ግን በአነስ ያለ የምትፈልጉም ከሆነ ፍሮንት ዊል ድራይቭ በሚለው 235 ኪሎዋት አቅም ይዞ መኪናው እንግዲህ ታገኙታላችሁ። ማለትም በፍሮንት ዊል ድራይቭ ቱ ዊል ድራይቭ እንደማለት ነው። ሬንጁን ስትመለከቱት ማለትም በአንድ ጊዜ ቻርጅ የሚጓዘው ይሄ በቃ ፊውቸሪንግ ነው። በጣም የሚገርም ነው። ወደፊት የሚጠበቅ የነበረ ቴክኖሎጂ ነው። ይህ መኪና ግን ከ670 እስከ 760 ኪሎ ሜትር ይጓዛል ማለት ነው። ሬንጁ በአንድ ጊዜ ቻርጅ ብቻ ምናልባትም ይህንን መኪና ለሳምንታት፣ ሁለት ሳምንት፣ ሶስት ሳምንት ልትነዱት ትችላላችሁ ምንም ቻርጅ ሳታደርጉ። በአንድ ጊዜ ቻርጅ ማለት ነው አንድ ሰው ራይድ ይስራበት እንኳን ቢባል በዚህ መኪና ምን ያህል ሊጓዝ ይችላል? በቃ ረዥም ከተጓዘ ሁለት መቶ ኪሎ ሜትር ብሄድ ነው አንድ ራይድ የሚሰራ ሰው። ስለዚህ 670 ኪሎ ሜትር በአንድ ጊዜ ቻርጅ ይሄዳል። ትልቁ የሚባለው ትሪም ሌብል ደግሞ 760 ኪሎ ሜትር ይጓዘዋል። ሲኤልቲሲ ሜዥርመንትን መሰረት በማድረግ ማለት ነው። ሲኤልቲሲ ማለት በቻይና የሚቀመጥ ስታንዳርድ ነው። በነገራችን ላይ መኪናው የቻይና ነው ሲባል በጭራሽ እንዳትንቁት። ለምሳሌ የመጀመሪያ የሻዎሚ የመጀመሪያው መኪና ኤስ ዩ ሰቨን የሚባለው ከፖርሽ ታይካን ጋር የሚወዳደር መኪና ነው። ነገር ግን እሱ በዛ ከተወዳደረ፣ ዋይ ዩ ሰቨን ደግሞ ከፌራሪ ፕሮሳንጉ ከሚባለው መኪና ጋር የሚወዳደር ነው። ስለዚህ ቅድም እንዳልኳቸው ፍጥነቱንም ስታዩት የውድድር መኪና የሚመስል አይነት ይዘት ያለው ኪሎግራሙ በአጠቃላይ 2405 ኪሎግራም ያለው መኪና ነው። ይህ መኪና በዛሬ ዕለት ምስሉን ለማየት በእውነቱ ጓጉቻ አለው፣ እኔም ለእይታ ሲቀርብ ለማየት ማለት ነው ዞሮ ዞሮ ግን መኪናው ሲቀርብ የምሰራላችሁ ከሆነ እንግዲህ ፈጣሪ ቃል ሰራላችሁ። በተለይ እናንተ ፍላጎታችሁ ከሆነ መኪናው ከታየ በኋላ አዳዲስ ነገሮች ካሉ አዳዲስ ስፔሲፊኬሽኖች ካሉ ስራ ልምትሉኝ ከሆነ የምሰራላችሁ ነው የሚሆነው። በሚያስደንቅ ሁኔታ ይህ መኪና ከኤስዩ ሰቨኑ ማለትም ካለፈው ከሴዳኑ አንጻር ሲታይ ትልቅ ማዕከላዊ መቆጣጠሪያ ስክሪን ትልቅ ፓኖራሚክ ኤች ዩዲ ያለው መኪና ወይም ሃይፐርቪዥን ያለው መኪና ነው። ለምሳሌ ሹፌሩ ሲቀመጥ ማንኛውም ተራ መኪኖች ላይ ከጭንቅላቱ ጋር ከቨሩ ማለትም የመኪናው ጣሪያ ከቨር ያደርጋል መስታወቱ ከሰውየው ፊት ለፊት ነው የሚሆነው ነገር ግን ልክ እንደ ራሰ በረሃ አይነት ነገር ሆኗል። የዚህ የሻውሚ መኪና የመኪናው መስታወት ልክ እንደ ራሰ በረሃ አይነት ነው። ሰውየው ሹፌሩ ቁጭ ብሏል። ሹፌሩ እየነዳ ነው። ነገር ግን መስታወቱ ልክ እንደ ራሰ በረሃ ሆኖ ከሰውየው ጭንቅላት በላይ ያሉ ነገሮችን በሙሉ ያሳያል። አገላለጽ በደንብ ስዕላዊ ይሁን አይሁን አላቅም፣ ግን ልክ እንደ ራሰ በረሃ አይነት ነው የመኪናው መስታወት ማለት ነው። ስለዚህ እንደ ራሰ በረሃ ከሆነ መስታወቱ ከሰውየው አልፎ ይሄዳል ማለት ነው። እንግዲህ ሳሉት በጣም ደስ የሚል ሉኪንግ ነው ያለው ማለት ነው። እንግዲህ በስክሪኑ ላይም እንደምትመለከቱት በነገራችን ላይ ሻውሚ በመጪው ውሳኔ አጋማሽ የቤጂንግ ፋብሪካውን ሁለተኛ ደረጃ እንደሚያጠናቅቅ ተናግረዋል። ፋብሪካው አንዴ እንደተጠናቀቀ 300,000 ዓመታዊ ምርቶችን ሊያመርት እንደሚችልም እየተናገረ ነው የሚገኘው። በግሌ መኪናውን በጣም ነው የወደድኩት። ብዙ ሰዎችም በሰልፍ ነው መኪናውን እያዩ ያሉት። እንግዲህ በወረፋ ነው መኪናውን የሚገዙት። በእርግጥም ዋጋውን ወደ በኋላ ላይ ስነግራችሁ ደግሞ በእርግጥም ትደመሙበታላችሁ ለመሰላችሁ ከነ ፌራሪ ጋር ከነ ፖርሽ ታይካን ጋር የሚወዳደር መኪና በምን አይነት ዋጋ ልታገኙት እንደምትችሉ ከሌላ መኪና ጋር እንደውም አዲስ ከወጣ ከሌላ መኪና ጋር አነጻጽሬ እነግራችኋለሁ። ዋጋው በጣም እርካሽ የሚባል ነው። እኔ እውነቴ ነው የምላችሁ፣ በጣም እርካሽ የሚባል ነው። መኪናው ግን ጸዴ ከመባሉም በላይ ነው ማለት ነው። ራሰ በራ የሆነ መስታወት ያለው ብለን ልንገልጸው እንችላለን። ይህ መኪና በርግጥም ለነ ሰይፉ ምናምን የሚመከር ይመስለኛል። ራሰ በረሃዎች ይህን መኪና ብትገዙት ለእናንተ ጠዴ ነው። የተከበራችሁ የቻናል ቤተሰቦች፣ አሁን ደግሞ የዚህን መኪና ዋጋ ልንገራችሁ። መኪናው እጅግ በጣም በሚገርም ሁኔታ ዋጋው በጣም ዝቅተኛ ነው። ከማን ጋር ይነጻጽራል ዛሬ እንደውም የሰራውላችሁ አንድ ቪዲዮ አለ። ቶዮታ ራፎር 2026 ሞዴሉን ለቋል። በኢሮፕ በተለያዩ ቦታዎች ላይ የሚሸጥ በአሜሪካም የሚሸጥ ማለት ነውና ያ መኪና በሚሸጥበት ዋጋ ነው ዋጋው የቀረበው ማለት ነው። ከነ ፖርሽ ታይካን ከነ ፌራሪ ጋር ጭራሽ የሚወዳደር አይደለም ዋጋው ለምሳሌ ራፎር 2026 የወጣለት ዋጋ ከ30 ሺህ የአሜሪካን ዶላር ጀምሮ ነው፣ ዋጋ የወጣለት ይህ መኪና ግን እንግዲህ ከነፌራሪ ጋር ከነ ፓሽታይካን ጋር እየተወዳደረ 36 ሺህ የአሜሪካን ዶላር ሊያወጣ እንደሚችል ዛሬ ከሰዓት ላይም ዋጋውን በደንብ ግልጽ በሆነ ሁኔታ ካምፓኒው ሊገልጽ እንደሚችል እየተነገረ ነው። ልክ ካምፓኒው አዲስ ነገር ሲያወጣ እኔም እሰራላችኋለሁ።